ተመልከቱ ፎቶ ለማመን የሚከብድ ነው። ቪዲዮ እያዘብኝ ነው በደንብ ኮፒ ሊንክ። ይሄ የእግር ኳስ ፌስቲቫል ወይም የዓለም ዋንጫ ወይም ሀገራዊ በዓል አይደለም። በአፍሪካዊቷ ቱኒዚያ የአላህን ቃል ቅዱስ ቁርአንን ለመከታተል የቁርአን ዓለም አቀፍ ውድድር ተዘጋጅቶ የታደመ ብዙ ሺህ ሰው ነው። እጅግ በጣም የሚገርምና እጅግ በጣም አስገራሚ ድባብ የነበረ ሲሆን፣ ይሄም እጅግ በጣም በአነጋገሪነቱ በሚዲያ ላይ ብዙዎች ተጠቅመውታል። ማሻአላህ ያለችው በደንብ ቪዲዮ ኮፒ ሊንክ ሼሪን ፖስት አላህ መጨረሻችንን ያሳምርልን። ቁርአን ላይ ካሉ የሰው ልጆችን ልብ ከሚያስበረግጉ የቁርአን አያቶች መካከል አንዱ ይሄ ነው። ዛአመ ለዚነ ከፈሩ አለን ይብዓቱ ይላል አላህ። እነዛ በአላህ የካዱ በአላህ ያስተባበሉ ሰዎች ሙግት ገቡ ተከራከሩ ይላል አለን ይብዓቱ። እኛ ከሞትን በኋላ አጥንታችንም አመድ ስጋችንም ትቢያ ከሆነ ከጠፋን በኋላ ማንኖም ይቀሰቀሰን አሉ። ቁል በላ ወረቢ በላቸው ያ ሙሐመድ ዓለይህ ሰላት ወሰላም በጌታዬ ይሁንብኝ ለቱባዓቱን ትቀሰቀሳላችሁ አይደለም ትቀሰቀሷት አላችሁ። ቱመ ለቱነበኡነ ቢማ ዓሚልቱም ተቀስቅሳችሁም ዱንያ ላይ በሠራችሁት በእያንዳንዱ ስራ ትነገራላችሁ በላቸው። የውመቱብለት ሰራኢር ሚስጥሮ ሁሉ ይፋ በሚወጡበት ቀን በልባችን ደብቀን ያኖር ነውም በስልካችን ሎክ አርገን ያስቀመጥ ነውም ሁሉም ሚስጥሮች አላህ ዘንድ ይፋ ይወጣሉ ወዛሊከ አለላህ የሲር ይሄ ደግሞ እናንተ ትቢያ ከሆናችሁ በኋላ መቀስቀሱ ቀስቅሶም ደግሞ በሰራችሁት በእያንዳንዱ ነገር ላይ መጠየቁ አላህ ላይ በጣም ቀላል የሆነው ነገር ነው ብለህ ነገራቸው ይላል አላህ ሱብሓነሁ ወተዓላ ሚስጥሮች ሁሉ አላህ ዘንድ ይፋ ከመውጣታቸው በፊት ከቱቡ ኢለአላህ ወደ አላህ እንመለስ። አራት ሚሊዮን ስምንት መቶ ሺህ ብር ወደ እኔ አካውንት ገባ። አላቅም በተወሰነ መልኩ አስደነገጠኝ። ይሄ ነገር የምንድን ነው? ለማንተ ገብ አይቻልም። ይሄን የሚያላማውንት አይቼው አላቅም ኦኬ፣ በፍጥነት ወደ ባንክ ሄድኩኝ። ባንክ ላይም የሰውየውን ስልክ ቁጥር ንገሩኝ አልኩኝ። ብዙም ፍቃደኛ አልሆኑም። ምክንያቱም ቀን 29 ስለሆነ ትንሽ ባንኩ ላይ ያው ብሩ ተቀምጦ እንዲያድር ፈልገዋሉ። ለእነሱ የሆነ ታርጌታቸውን እንዲመታላቸው ማለት ነው። ኖ አንተ ከማታውቀው ሰው ከሆነ ምን አስጨነቀ ምናምን የሚል ወሬዎች ደረሱ። ምን ማለት ነው አልኳቸው? እኔ እኮ ሙስሊም ነኝ። እኔ የሰው አቅ እንድበላ እንደምታደርጉኝ፣ በፍጥነት ቁጥሩን ስጡኛ አልኩኝ። በቃ እንዲያንዛዙት ማለት ነው። አልሐምዱሊላህ፣ ኦንስፖት በዛው ሰዓት ያ ሰው ደወለ። ወንድሜ እባክህን ይቅርታ ያመንከውን አስገባልኝ አይነት ነገር አለ ምን ማለት ነው አልኩት ምን ማለት ነው በፍጥነት አሁን ነው አካውንት ላክልኝ አልኩት ወላሂ ለአዚም ወዳውን የላኩለት ወዳውን የመለስኩለት ሚፈርም ሁሉ አጥቼ በልመና ነው አስፈርሜ ምናምን ከባንክ የላኩት አይውጣ ብለው ማለት ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ዐለይሂ ሰላቱ ወሰላም ነቢያችን ስለ መስጂዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ ዓይን ብሌ ናቸው የሚጠብቋቸው መሰባሰቢያ እንዲሁም የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊት እንዳይፈጸም አሳስቧል። እንደ አካባቢው ነዋሪዎችና የከተማው እስልምና ጉዳዮች ከሆነ የመስጂዱን አጥር ያፈረሱት የጸጥታ አካላት ናቸው። በስካቫተሯ እንደዚህ እየቀዳደዱ አጥሩን እየሰባበሩ አየን። በጣም በጣም በጣም ነው የደነገጥ ነው። በጣም በጣም እኔ እንደው ይሄ ነገር ወደፊት ምን ያመጣል የሚለውን ነገር በጣም ነው የደነገጥኩት። ያጣድፉት ነበርና ደነገጥኩና አሁን እንዴት ነው ብዬ ስል አንድ ልጅ ወጣና እንዴት ነው ብዬ ጠይቂያቸው፣ ማን ነው ይሄ ኮማንደሩ አለ። ሱን ሲጠይቀው እኛ ቤት እናፈርስም አጥሩም ብቻ ነው ብሎ ነገረኝ። እሺ ብዬ ገብቼ እንደገና አሁንም አልሶብር ብዬ ለሰውም ለመደባው ለእንደው አንዳንድ የሚያውቁትን ሰዎች ደውላለሁ ብዬ ሲወጣ እዚህ መካከል ተያዝኩኝ። ያዝኩና ሞባይልህንም አንታ አንተም ቀጥላሉኝ። እስከዛ ወዲያ ሴቶቹንም ወንዶቹንም እየሰበሰቡ ያው እዚህ ሻይ ቤቱ አካባቢ ሰበሰቡን። ማንም ከዛ እንዳይ እንቀሳቀስ አደረጉ። ከትናንት ወዲያ ለሌት ላይ ነበር እና ሲመጡ ሰው ተኝቶ ነበር። እኛ ተኝተን ነበር እና በሩ በጣም ይደበደብ ነበር። በጣም በኃይለኛ ከሶስት ከአራት በላይ በጣም ተደብድቦ የተኛንበት ማለት ነው የተኛንበት በር ላይ ተደብድበው ነበር። እንትን በጣም የደበደቡት ከዛ ላይ የረግጠው ከፈቱት እና ሲከፈት እኛ ሰው ልጆች ነበር ምናምን ከዛ ንውጡ በግድ ውጡጡ ተሎ ተሎ ሲባል ከዛ ሁላ ጫማ ራሱ እንዳናረግ በ የገፈተሩ አስወጣን እኛን። ከዛ በኋላ ልክ ከወጣን በኋላ አንድ ቦታ ተሰብሰቡ ብለው እንዳለ ሰዎቹ ያ እንደዚህ ይሄዱ ያ በግድ አስወጥተው ከዛ በኋላ አንተ ሰበሰቡን አንድ ቦታ ላይ ከዛ ከሰበሰቡን በኋላ ሰዎቹ ኑ በቃ ጠቃበሉ ብለው ወደዛ ውጭ ጋር ስጥቶ ሻይ ቤት በር ጋር አስቀምጠው እና ከዛ ሻይ ቤት ካስቀምጡ ከሌላው ሌሎችም ሀዲሞች ነበሩ እነሱ ተጠርተው እንትን ሲሉ ቆርቆሮ በእንትኑ በኮንትራክተሩ እንትን የበጣጠሱት መጡ በጣም እና ድምጹም በጣም ይሰቀጥጥ ነበር፣ ያስፈራ ነበር። ያው በሰዓቱ እኛ ምንም የምናውቀው ነገር የለም ሰባት ሰዓት ተኩል ምናምን ይሆናል። አንኳኩ በቃ ተነሱ፣ ውጡ፣ ውጡ ውጡም ነው አሉ። እኛ ተኝተናል ለሊቱ፣ ውጡ ውጡ ሲሉን እንዴ ምንድን ነው ምናምን ሲሉን ደንግጠናል። በቃ እንዳለ እሱ ከፍቶ ሲወጣ እኔ በዝም ብሎ አልመሰለኝም። እኔ በሱ ነገር ምናምን መስሎኝ እሱ ሮጦ ሲወጣ እኔም ራቆት ተከክዩ ምናምን ሲወጣ ምስት የለችም ምናምን ልጆች የሉም እንዴ ሲሉት ይሄው እሷ አለች ምናምን ሲላቸው ይወጣና ምናምን አለኝ ራቁቴ ነኝ የወጣሁት ማለት ነው። ይሁን እንጂ መስጂዱ የሚገኝበት የቂርቆስ ክፍለ ከተማ አስተዳደር ባወጣው መግለጫ እምነትን ሽፋን በማድረግ መንግስት ውሳኔ ያልሰጠበትን መሬት ያለ ሕግ አግባብ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከል ያደረግኩት ነው ሲል ተከላክሏል። ድርጊቱንም የሕግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሎታል። ለዚህ የክፍለ ከተማው መግለጫ ከፍተኛ ምክር ቤቱ የሰጠው ምላሽ የለም። ነገር ግን የመስጂዱ አጥር ከፈረሰ በኋላ በዛሬው ዕለት የከፍተኛ ምክር ቤቱ ፕሬዝዳንት ሐጂ ሱልጣን አማን በስፍራው መገኘታቸውን ሚንበር ቲቪ ተመልክቷል። በዚህ ወቅት ባደረጉት አጭር ንግግር ድርጊቱ በማታ የተፈጸመ መሆኑ ምክር ቤቱን ማሳዘኑን በመግለጽ መስጂዱ ተመልሶ እንዲገነባ አሁንም ከሚመለከታቸው አካላት ጋር ውይይት ይደረጋል ብለዋል። ዑመር ይሰልማል ብለሽ አሰብሽ አላት። ወላሂ ሕማር በኒ ኸጣብ የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም አላት።

ተው ተመለሱ፣ ባልኩት ንግግር ይሄንን ሁሉ ስድብ የሰደባችሁ ሰዎች ኦርቶዶክስ፣ እንዳንቺ አይነት ሰውዬ የላትን ማተብ ሽንፍች ይላላችሁኝ ሰዎች፣ ይሄው ማተቤን እፈታለሁ ከዚህ በኋላ ላልመለስበት ማለት ነው። እወቁ፣ ግን በዚህ ማተብ ላይ እናንተ ናችሁ የምትጠየቁበት፣ እናንተ ናችሁ የምትጠየቁበት። በቃ ላልመለስበት፣ ይሄው ኦርቶዶክስ እምነት ለዘላለም ትኑር! ኦርቶዶክስ እምነት ለዘላለም ትኑር! ያደኩበት እምነት ነው። ይሄው ከዚህ በኋላ ማለት ነው ወጥቻለሁ። ከዚህ በኋላ በማክስ አይደለም የምታገኙኝ፣ በሂጃብ እመጣለሁ፣ በሂጃብ እመጣለሁ። ጠብቁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ከዚህ በኋላ በቃ እንደዚህ ነኝ እኔ። በሂጃብ እመጣለሁ። ጠብቁ። ሙስሊም ጓደኞቼ የንጽጽር ትምህርት እምነቱን ማወቅ ስለምፈልግ የንጽጽር ትምህርት አምጡልኝ፣ የማነበው መጽሐፍ ማለት ነው። እጠብቃለሁ። እማማ እንደምን አሉ? እዚህ ልቀመጥ። የእኔ እናት ሰላም ነው ወይ? የምም ነው ደህና ነኝ ደህና ነኝ። በጣም እያሰቡኝ ነው። በጣም አራሶኝም ለካ በእውነት እዚህ ከበደች፣ ተጨነቀች። ምንድን ነው የሚያስጨንቀውት የእኔ ናት? በሽታው ነው፣ በሽታው በእውነት ምግብ እሰማን ነው እያዘጋጀ የሚሰጡት። ታዲያ እኔ ፈለኩት እንደ እኔ አትወጥቼ ብላለች። ወጥ ምናምን እንደት የታደጀ በላል። ቡና አፍልቼ እወጣታለሁ። ወጥ የሚሰራሉ ቡና የሚያፈላሉ? እሺ፣ እኔ እናቴ በቃ ይዤ ልምጣ። መጣው ይዤ መጣለሁ። እኔ ና እሺ፣ እኔ ናንተ አሜን ነ ቀሚስ ነው። ተባረኩ። እሺ ቆንጆ ነው። ቆንጆ ዳና ነገደባች። አሜን ግር ቢሰጠት የእኔ እናት መቁጠር ይችላሉ። በደንብ ይችላሉ፣ ይችላል። እሺ ሰባት፣ ስምንት፣ ዘጠኝ አስር በደንብ መቁጠር ይችላሉ። ይህንንም ብር ጨምሮ የያዙ አንድ ላይ ይህንን የሰጠሁት እኔ አይደለሁም። ቴክሳስ ሀገር ላይ የሚኖሩ የማርያም ሃይበርተኞች ናቸው። እነሱን ይመርቋቸው ይደናል ጌታ ይመርቃቸው። አሜን አሜን። እሺ፣ ኔነት ሰላም ሆኑ። አመሰግናለሁ። መልካም ጊዜ ኔናት። እሺ፣ ኔነት ሰላሙነ እ እ